የአማራ ህዝብ ጥያቄ በንግግር በውይይት ይፈታል። ለዚህም ፓርቲያችን ብልፅግና ታሪካዊ የተባለ ፕላትፎርም አስቀምጧል። በሀገራዊ ምክክር ኮሚሽን መድረክ እንደ ሌሎች ኢትዮጵያውያን ሁሉ የሌሎች ኢትዮጵያውያን ጥያቄ እንዳለ ሁሉ እዚህ ሀገር ውስጥ የአማራ ህዝቦችም ጥያቄ አለ። የኦሮሞ ህዝብ ጥያቄ እንዳለው ሁሉ የአማራ ህዝብም ጥያቄ አለ። ስለሆነም የአማራ ህዝብ ጥያቄም ሊፈታ የሚችለው በንግግር ነው፣ በውይይት ነው። ከሌላው ኢትዮጵያዊ ጋር ተመካክረን ማንፈታው የአማራ ችግር የለም። የአማራ ህዝብ ጥያቄ በአንድም በሌላም ሲመለስ የሌሎች ኢትዮጵያውያንን ጥያቄ ፍላጎት ታሳቢ አድርጎ እንደሚመለስ የሚያምን ማህበረሰብና መዋቅር ፈጥረን ከመታገል ውጭ ሌላ አማራጭ የለን፣ ሌላ አማራጭ የለን። በተናጠል ለአማራ ብቻ የሚፈታ ችግር አለ ብሎ የትጥቅ ትግልን መምረጥ በራሱ በባህሪው ሳይንሳዊ አይደለም፣ ሳይንሳዊ አይደለም። ምክንያቱም የተገመደ ማህበረሰብ ነው። በጣም ጠንካራ ህብረ ብሔራዊት ሀገርን ገንባ ብለን በምናደርገው ጉዞ ውስጥ የአማራ ሚና የጎላ ነው። የጎላ ሚና ባለው ሚና ያለውን የአማራ ህዝብን ተናጠላዊ ጥያቄው በመሳሪያ መመለስ አለበት ብሎ ማሰብ በራሱ ከተገመደው ህብረ ብሔራዊነት ሀገርን ከገነባው ከዚህ ከትልቅ ህዝብ እምብርት የወጡ ጥያቄዎች ናቸው ብሎ መውሰድ አይቻልም፣ ከባድ ነው። በመሆኑም የአማራ ህዝብ ጥያቄን በኢትዮጵያዊነት ማዕቀፍ ሊፈታ ይገባል ብሎ የሚያምን ማህበረሰብ ከመፍጠር አንጻር ረዥም ርቀት ይለን ስራ ሰርተናል። አሁንም ያለው የማህበረሰባችን የአብዛኛው ማህበረሰባችን ኮሚትመንት ይሄው ነው። ይሄን አጠናክሮ ማስቀጠል ይጠይቃል። ይህን ያለማጠናከር ውድቀትን ማፋጠን ነው። የትኛውንም አይነት የበሰለም ያልበሰለም፣ የተጋገለም ያልተጋገረም የትኛውንም አይነት አጀንዳ ይዘን ወደ ጠረጴዛ መሰባሰባችን የአማራ ህዝብን ብቻ አይደለም፣ ኢትዮጵያ እናድናለን። ኢትዮጵያ በጠፋች በከሰመች በቆሳሰለች ሀገር ውስጥ ሌላ የዲሞክራሲ ስርዓት ገነባለሁ ብሎ የሚያስብ ታጣቂ ሀገርን ለማዳን ሳይሆን አሁን ባለው የፖለቲካ ጂኦፖለቲክስ ፖለቲክስ ውስጥ የኢትዮጵያን እጣፈንታ እና ተስፋ ታሳቢ ያደረገ ትግል ሳይሆን ምናልባትም የበታኞች አጀንዳ ነው፣ የአጥፊዎች አጀንዳ ነው፣ የታሪካዊ ጠላቶቻችን አጀንዳ ነው ብሎ የሚያምን ማህበረሰብ ከመፍጠር አንጻር የአመራር መዋቅራችን የሄደበት ርቀትና የመጣው ውጤት ሲመዘን አሁን ላይ ምንለካው በደሴ ከተማ ከተፈጠረው ሰላምና ልማት አንጻር ሌላ መለኪያ የለንም። የሰራነው ስራ መለኪያችን የአመራሩ መውጣት መውረድ፣ የአመራሩ ተልዕኮ መፈጸም መለኪያው አሁን ደሴ ላይ በተፈጠረው ሰላም ብቻ ነው አሁን ደሴ ላይ በመጣው ልማት ብቻ ነው። ስለዚህ ህዝቡ ደግሞ ይህን ሰላም ወዶታል። ህዝቡ ሰላም ጣፍጦታል። በሰላም ውስጥ ሆኖ ያየው ብርሃን አለ። የቀም ቴስት ያደረገው፣ የጣፈጠው፣ ያጣጣመው፣ እውቅና የሰጠው፣ ያጨበጨበለት ብልጽግና አለ። የብልጽግና ጽንስስ ደሴ ላይ ተጀምሯል። በጣም ዲሞክራቲክ የሆነ ማህበረሰብ ነው ማህበረሰባችን አሁን ባለው ነባሪያ ሁኔታ ግን በደሴ ከተማ ደረጃ ብልፅግና የጀመረው ጉዞ ቅቡልነት አግኝቷል። ቅቡልነት አግኝቷል። ለዚህ ማሳያችን ህዝቡ የሰላም ዘብ ሆኗል። መንግስት ብቻ አይደለም ያለማ፣ ህዝብም ይያለማ። ይሄ ብቻ አይደለም የተጀመረው ሰላም ያስፈልገኛል። ሰላማዊ በሆነ መንገድ ሀገር ሊቀጥል ይገባዋል። ዲሞክራሲያዊ ምርጫ ብቻ ነው ለዚህ ሀገር መፍትሄው። በመሳሪያ የሚመጣ ስልጣንም የሚወርድ ስልጣንም ሊኖር አይገባም። የተጀመረውን ልማት እናስቀጥላለን፣ እንደግፋለን፣ ከመንግስት ጎንነን በማለት ህዝቡ በአዳራሽ ውይይት ብቻ አይደለም፣ በአደባባይ በመድረክ በሰላማዊ ሰልፍ ወጥቶ የብልፅግናን ፕሮግራም ደግፈዋል። ሰላምን እውቅና ሰጥተዋል። ልማትን ደግፈዋል። ወንድም ወንድሙን አይግደል፣ የአማራ ህዝብ ጥያቄ በውይይት ይፈታ ብሎ በይፋ በአደባባይ ወጥቶ ድምፁን አሰምቷል።